ሰላም ለናንተ ይሁን ወደቻናላችን ቻናላችን ተከታታዮች እንኳን ወደ እለቱ መረጃ በደህና መጣችሁ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በነጻነት በዓል ንግግራቸው የኢትዮጵያ መንግስት ላይ ከባድ ትችት ሰንዝረዋል። የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ እያወጁ ጦርነት በማለት የከሰሱ ሲሆን ስለ አባይ፣ ቀይ ባህርና ሌሎች አወዛጋቢ ጉዳዮች ላይ ተናግረዋል። ይህ ንግግር በሁለቱ ሀገራት መካከል ያለውን ግንኙነት እንደ ገና ሊያሻከር ይችላል የሚል ስጋት ፈጥሯል። በተጨማሪም በአዲስ አበባ ለ41 ሺህ የመንግስት ሰራተኞች አዲስ የመኖሪያ ቤት ፕሮጀክት ተጀምሯል። እነዚህንና ሌሎች ትኩስ ዜናዎችን በዝርዝር የምንመለከት ይሆናል። እስከ መጨረሻው አብራችን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የነጻነት ቀን ንግግር በኢትዮጵያ መንግስት ላይ ያነጣጠረ ትችትና የቀይ ባህሩ ውዝግብ ዳግም አስነስተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ተኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር የኢትዮጵያ መንግስት ላይ ጠንካራ ትችት ሰነዘሩም ፕሬዝዳንት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 ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን መሆናቸውን አልገለጹም። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀምና ጦርነት በሰፊው መቀስቀስ ሲሉ የዘረዘሩት ፕሬዝዳንት ኢሳያስ ይህንን ለማሳካት የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ፕሬዛንቶ የኤርትራ ህዝብና መንግስት በኢትዮጵያ በተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጭም ሲሉ ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት ሰማንያ ዓመታት በተሳሳተ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተ የታወቀ ነው ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያን መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያ ነው። ባለፉት ሁለት ትውልዶች በኢትዮጵያ የአገረ መንግስት ግንባታ እድል መጨናገፉን በንግግራቸው የጠቀሱት ፕሬዚዳንት ኢሳያስ ላለፉት ሁለት ትውልዶች በኢትዮጵያ የአገረ መንግስት ግንባታ እድል መጨናገፉን በንግግራቸው የጠቀሱት ፕሬዚዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አብራርተዋል። አክለውም በኢትዮጵያ ታይቶ የነበሩ ለውጦች ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው የውጭ ኃይሎችን ያስደነገጠ ነበር ሲሉ ገልጸዋል። የኢትዮጵያና የኤርትራ ግንኙነት ድጋሜ መቀዛቀዝ የጀመረው ሁለት ዓመታት የፈጀው የሰሜን ኢትዮጵያ ጦርነት በፕሪቶሪያ ስምምነት ከተቋጨ በኋላ ነው። በዚህ ግጭት ወቅት ኤርትራ የኢትዮጵያ መንግሥት አጋር ነበረች። ነገር ግን የኢትዮጵያ መንግስት ከትግራይ ኃይሎች ጋር ስምምነት ፈርሞ ጦርነቱን ከቆመ በኋላ በአስመራና አዲስ አበባ መካከል ያለው ግንኙነት ድጋሜ ሻክሯል። የሁለቱን አገራት ግንኙነት የበለጠ ያሻክረው ጠቅላይ ሚኒስትር አብይ አህመድ ባህር ላይ የባህር በር ሊኖረን ይገባል ማለታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰተም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎት በተመለከተ የቀይ ባህርን ጉዳይ ሳናነሳም በሰላም ቆይተናልና አሁን ለምን ዝም አንልም፣ ከኤርትራ ጋር እንዳንጋጭ ቢቀርስ፣ ከጅቡቲ ጋር ብንጋጭስ የሚል ስጋት ያላቸው ሰዎች አሉ ብለው ነበር ለዚህ ጥያቄ የመነሳት እንደ ምክንያት የጠቀሱት እየጨመረ የመጣው የኢትዮጵያ ሕዝብ ብዛት የባህር መተላለፊያ ስለሌለው የመልክአ ምድር እስረኞች ሆነን መቀጠልን አመላክተው ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዚዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋሚ አደጋዎችን ተከትሎም ከሰባት ዓመታት በፊት የታቀደ ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል ፕሬዝዳንቱ። ነገር ግን ተስፋ ሰጪ በሆኑ ድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች በብልጽግና ተስፋ መቁረጣቸውን የሚያሳይ ነው። የዚህ መሸፈኛ ብዙ ነው ያሉት ፕሬዝዳንቱ አጀንዳዎቻቸውና አስቀድመው ያቀዱት የታወቀ መሆኑን በደፈናው ተናግረዋል። የውሃን ጉዳይ ያነሳለው አባይና፣ ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማያወክል የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታ ማቀጣጠር ሲሉ ዘርዝረዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረግ የግዢ ጥርፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ አክል። ፕሬዚዳንት ኢሳያስ በዚህ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ እየታወቀ መሆኑን ተናግረዋል። በዚህ ተነሳ ታይቶ የነበረው ተስፋ ሰጭ እድል መክሸፉን ተናግረዋል። የኢትዮጵያ ህዝቦች የራሳቸው ምርጫ ወስነዋል ያሉት ፕሬዚዳንቱም ተቃውሟቸውን ለማጠናከር እየተዘጋጁ ነው ብለዋል። የኤርትራ ህዝብና መንግስት ለታሰበው ተሃድሶ ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጭም ብለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት መናገራቸውን ተከትለው ኤርትራን፣ ሶማሊያና የግብፅን መንግስታትን አስቆጥተዋል። ኤርትራና ኢትዮጵያ ለ20 ዓመታት በፍራቻ ውስጥ ከቆዩ በኋላም የሰላም ስምምነት የተፈራረሙ ሲሆን በዚህ የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አግኝተዋል። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚሉት ፕሬዚዳንት ኢሳያስ በትላንትናው ንግግራቸው ነፃነታችንን ማጠናከር አስፈላጊ ነው ብለዋል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ለመመስረት መንቀሳቀሱን ተከትሎ ተቃውሟቸውን በተለያየ መንገድ ያሰሙት ፕሬዚዳንት ኢሳያስ በትላንትና ሁለት ንግግራቸው አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል፣ የኩሽና የሴም ግጭት፣ የእርስ በርስ ጦርነት፣ የአፋርን ህዝብ መበዝበዝና መጫወቻ ሜዳ ማድረግ ሲሉ ሴራ ያሏቸውን ዘርዝረዋል። ፕሬዝዳንት ኢሳያስ በትላንትና እለት ንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጄኔራል አብዱል ፈታህ አልቡርሃን ለሚመራ ወታደራዊ መንግስት ድጋፍ እያደረገች መሆኑን ሲገልጹ ቆይተዋል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው ሰላሳ አራተኛው የኤርትራ ነፃነት ቀን በወታደራዊና በኪነ ጥበብ ስራዎች የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለሥልጣናት የጦር አዛዦችና በሺዎች የሚቆጠሩ ሰዎች ተገኝተዋል። 34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት ሀገራት በዝርዝር ተናግረዋል። ዘገባው የቢቢሲ ነው። በመጨረሻም ለአዲስ አበባ የቤቶች ፕሮጀክት የመንግስት ሰራተኞች የብድር ስምምነት ከኢትዮጵያ ንግድ ባንክ ጋር ተፈራረመ። የአዲስ አበባ ከተማ አስተዳደርና የኢትዮጵያ ንግድ ባንክ ለ41,000 የመንግስት ሰራተኞች የመኖሪያ ቤት ለማቅረብ ያለመ አዲስ የቤቶች ልማት ፕሮጀክት ለማስጀመር ትልቅ ስምምነት ተፈራርመዋል። በ2575 የፋይናንስ ዝግጅት የሚካሄደው ይህ እቅድ የመንግስት ትምህርት ቤት መምህራንን ቅድሚያ እንደሚሰጥ ቢገልጽም ቀደም ሲል በነበሩ የቤቶች ፕሮግራሞች ላይ የቆየ ቅሬታ እንደገና በመፈጠሩ ከህብረተሰቡ የተለያየ ምላሽ እየተሰጠበት ነው። ስምምነቱ እንደሚያመለክተው ተጠቃሚዎቹ የቤቱን ዋጋ 25% በቅድሚያ ክፍያ የሚሸፍኑ ሲሆን ቀሪው 75% ደግሞ ከኢትዮጵያ ንግድ ባንክ በ20 ዓመት ብድር ይሸፍናል። የባንኩ ፕሬዚዳንት አቶ አቤ ሳኖ ለፕሮጀክቱ 120 ቢሊዮን ብር መመደቡን አረጋግጠዋል። የወለድ መጠኑም 14% ይሆናል። ይህ ተነሳሽነት ለመንግስት ሰራተኞች በተለይም ይህ ተነሳሽነት ለመንግስት ሰራተኞች በተለይም ምንም ንብረት ለሌላቸው የቤቶች ቀውስን ለማቃለል የታሰበ ነው ሲሉ ተናግረዋል። የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስ ወልደ ጊዮርጊስ አዲሱ ፕሮጀክት ለሲቪል ሰርቫንቶች ያለውን የቤት እጥረት ለማቃለል ሰፋ ያለ ቅድ አካል መሆኑን አጽንኦት ሰጥተዋል።